ከቅርብ ጊዜ ወዲህ ስለ ኢሉሚናቲ መስማት የተለመደ ጉዳይ ሆኗል። አብዛኞች የየራሳቸውን ብዙ አይነት ትንታኔን ይሰጣሉ። ብዙዎቹም ከሰይጣናዊ አምልኮ ጋር ያያይዙታል። ለመሆኑ በሶስት ማዕዘን ውስጥ ያለ አይን ለምን ከኢሉሚናቲዎች ጋር ይያያዛል? ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ በዛሬው ፕሮግራማችን በሶስት ማዕዘን ውስጥ ያለውን አይንና የኢሉሚናቲዎችን ዝምድና ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ በሶስት ማዕዘን ውስጥ ያለ አይን የኢሉሚናቲ ምልክት ተደርጎ ይወሰዳል። ኢሉሚናቲዎች በሚስጥር ዓለምን ለመቆጣጠር እየሞከሩ ነው የሚለው የሴራ ትንታኔ ዘመናትን አስቆጥሯል። በሶስት ማዕዘን ውስጥ ያለው አይን ወይም አይ ኦፍ ፕሮቪደንስ በብዙ ቤተ ክርስቲያናትና የፍሪሜስ ተከታዮች ሕንፃ ላይ ይገኛል። የአሜሪካን አንድ ዶላር ላይም ምስሉ ይታያል። በሦስት ማዕዘን ውስጥ ካለው አይን ስር ፒራሚድ ስለሚታይ የምልክቱ መነሻን ጥንታዊ ስልጣኔ አድርገው የሚተነትኑም አሉ። ፍሬም ሴኖች እና ኢሉሚናቲዎችን በሶስት ማዕዘን ውስጥ ካለው በሶስት ማዕዘን ውስጥ ያለው ሳይሰር መነሻው ክርስትና ነውጉዳይ ነው። በተሀድሶ ወይም ሬኔሰንስ የሥነ ጥበብ ዘመን ስዕሎች ላይ ምስሉ በብዛት ይታያል። በዚህም ፈጣሪን ይወክላል። በአውሮፓኑ 1525 የተሳለው ሰፐር አት ኤሙስ ይህ ምልክት ይታይበታል። እንደ ኤሮፓውያን አቆጣጠር በ1593 የታተመው ኢኮሎኔጊያ የዚህ ምልክት ዋነኛ መነሻ ነው። የፈጣሪን ቸርነት የሚወክል ምልክት ተደርጎ ነው የሚወሰደው። በሶስት ማዕዘን ውስጥ ያለው አይን ለመጀመሪያ ጊዜ መቼ ጥቅም ላይ እንደዋለ ባይታወቅም መነሻው ቀደምት ሃይማኖቶች ናቸው። በክርስትና የአብ ወልድና መንፈስ ቅዱስ ምልክት ተደርጎ የሚወሰደው ሶስት ማዕዘን ነው። እግዚአብሔር በሶስት ማዕዘን የብርሃን አክሊል ማሳየትም የተለመደ ነበር። የፈጣሪ ብርሃንነትም ለማሳየት የብርሃን ፍንጣቂዎች በስዕል ላይ ይቀመጣሉ። እግዚአብሔር ከደመና በሚወጣ እጅ የሚወክልም ሲሆን በአይን ሲወክል ግን አልተስተዋልም። ስለዚህም የአይን ምስል በሶስት ማዕዘኑ የታከለው ምልከታን ለማሳየት እንጂ በሃይማኖታዊ መሰረት ነው ለማለት ያስቸግራል። በዝግመተ ለውጥ አንዳንድ እንስሳት ራሳቸውን ከጠላት ለመከላከል ሰውነታቸው ላይ አይን የሚመስል ምልክት ይታይባቸዋል። ከክርስቶስ ልደት በፊት በሦስተኛው ዓመት ዓለም ሱሜሪያኖች ቅድስናን ለማሳየት የአይን መጠንን ከፍ አድርገው ያሳያሉ። ቀራጺያን አይን በመግለጥ በአደባባይ የሚያሳዩ ትዕይንት የሚካሄድ ነበር። ግብፃውያን አይን እንደ ምልክት በመጠቀም በጉልህ ይጠቀሳሉ። በመቃብር ላይ አይን ሲላላ ከሟች መሞት በላይ ያለው ህይወት ማን እንዲችሉ በማሰብ ነው። የሆረስ አይን ወይም አይኦፍ ሆረስ ታዋቂ የግብፅ ምልክት ነው። የሰውና የንስር አይንን በማዳቀል በጥንታዊ ግብፅ የሚታዩ ምልክቶች ካፈ ታሪክና ከንግርት ጋር ይተሳሰራሉ። ሆሩስ የተባለው አምላክ በአሞራ የሚወከል ሲሆን ከአጎቱ ሴት ልጅ ጋር ሲዋጋ አይኑን እንዳጣ ይናገራል ኋላ ላይ ስጦታ ረድቶት አይኑ መልሶ ማየት ጀምሯል። በቅርጾች ላይ አይኑ እንደ ምልክትም ይወሰዳል። በሬኔሰንስ የሥነ ጥበብ ዘመን የግብፅ ስነ ጥበብ ዘይ ወደ አውሮፓም ተስፋፍቷል። የግብፅ ጽሑፎች ብዙዎችን ቢማርኩም ትክክለኛ ትርጉማቸው መረዳት ግን ቀላል አልነበረም። ከ1400 እስከ 1500 በነበሩት ዘመናት ጽሁፎች የነበራቸው ሚና የላቀ ነበር። ረቂቅ ትርጉም እንዳላቸውም ይታመናል። ታዋቂ ከሆኑ ምልክቶች መካከል እንስሳት፣ አዋፋትና ረቂቅ ምልክቶችን መጥቀስ ይቻላል። እነዚህ ምልክቶች ራሳቸውን የቻሉና ትርጉም ያላቸው ተደርገው ነው የሚቀመጡት። ይህ በሶስት ማዕዘን ውስጥ መሀል ላይ የተቀመጠው አይን የኢሉሚናቲዎች ምልክት ተደርጎም በተለያዩ ሁኔታዎች ሲቀርብ ይታወቃል። ኢሉሚናቲዎች በሚስጥር ዓለምን ተቆጣጥረው አዲስ ስርዓት ሊዘረጉ ነው የሚለው መላምት ለዘመናት ሲሰማ ቆይቷል። የዚህ አሳብ መነሻ በአውሮፓውያኑ 1960ዎቹ የነበረ ልቦወለዳዊ ክስተት ነው። ጀርመን የነበረው ኢንላይንትመንት ኢራ ወይም የእውቀት ብርሃን ዘመን ከኢሉሚናቲ መነሻ ጋር ይተሳሰላል። ባቫሪያን የሚል ምስጢራዊ ስብስብ ነበር። ይህ በአውሮፓውያኑ 1776 ነበር የተጀመረው። የተማሩ ሰዎች ተሰባስበው ሃይማኖታዊ ስርዓትና መዋቅርን ይነቅፉ ነበር። ፍሪሚነስ እንደተባለው ሌላ ምስጢራዊ ቡድን ሁሉ ኢሉሚናቲም ተራማጅ ተደርገው ይወሰዳሉ። ወገ አጥባቂና ክርስቲያን ተቺዎች ግን አልተቀበሏቸውም። ለተወሰነ ጊዜ ጠፍተው በ1960ዎቹ ዳግመኛ አንሰራርተዋል። እነዚህም ሁለት ቡድኖችን በሶስት ማዕዘን ውስጥ ካለው አይን ጋር ማስተሳሰርም ዘመናትን ያስቆጠረ ነው። አንዳንዴ ስለምልክቱ ምልክቱ የሚሰጡ ትርጓሚዎች የተለያዩ ናቸው። ከፈረንሳይ አብዮት በኋላ በተጻፉ መጽሐፍት ይህ ምስል ሲካተት አዲስ የተገኘባቸውን ነገር እንደሚጠብቅ ኃይል የነበር የሚወሰደው እንደ ኤሮፓያን አቆጣጠር በ1974 በእንግሊዝ የኪነ ሕንፃ ባለሙያ ዊሊ ሬቨል የሰራው ምልክት እንደ አብዮት ዘብ ተወስዷል። እንደ ፍትህ ምልክትም ይወሰድ ነበር። በአሜሪካ 1782 ወዲህ ቶማስ ጄፈርሰን፣ ቤንጃሚን ፍራንክሊን እና ጆን አዳምስ የራሳቸውን ምልክት ለማካተት ሀሳብ ሰንዝረዋል። ቻርልስ ቶምሰን በሶስት ማዕዘን ውስጥ ያለ አይንና ፒራሚድ እንደ ምልክት እንዲወሰድ በማድረግ ስማቸው ይነሳል። ዊሊያም ባርቶን ከተባለው ጠበቃና አርቲስት ጋር ነበር ይህን እውን ያደረጉት። አሁን ያለው ኢሉሚናቲ ከባቫሪያ ሚስጢራዊ ቡድን እንደሚለይ በኢሉሚናቲ ላይ ጥናት የሠራው ዴቪድ ብራምዌል ይናገራሉ። ከፍሪሚሰንስ ጋር የሚያያዙ ምልክቶች ኢሉሚናቲዎች እንደሚጠቀሙ ቢታወቅም በግልጽ ምልክቶቻቸው ያላቸው ዋጋ መግለጽ ግን ቀላል አይደለም። ጆን ኤፍ ኬኔዲን ማን ገደላቸው የሚለውን ጨምሮ በይፋ ከሚታወቁ ነገሮች ጀርባ ያሉት ኢሉሚናቲዎች ናቸው የሚለው የሴራ ትንታኔ አሁንም ድረስ ገናና ነው። ጄዚ እና ቢዮንሴን ጨምሮ በርካታ ታዋቂ ሰዎች ኢሉሚናቲ ናቸው ተብሎ ይታመናል። የሙዚቃ ስራዎቻቸውን ሲያቀርቡ ሶስት ማዕዘን ያለውን ቅርጽ በመስራት መድረክ ላይ ሲያሳዩ ይስተዋላሉ። ነገሩን እንዳልሆነ ቢታወቅም አሁንም ድረስ ከ1960ዎቹ የተነሳው የሴራ ትንታኔ በበርካቶች ዘንድ ተቀባይነትን አግኝቶ ዘልቋል። ፍሬሚሰንስ በሶስት ማዕዘን ውስጥ ያለው አይን በይፋ መጠቀም የጀመሩት በ18ኛው ክፍለ ዘመን ነው። በአሜሪካ አንድ ዶላር ላይ ያለው ሶስት ማዕዘን ውስጥ ያለ አይን ስለ ኢሉሚናቴዎች የሚነግረን ሳይሆን በ18ኛው ክፍለ ዘመን ስላለው ስነ ጥበብ ምርጫ የሚገልጽ ነው። ማዶና፣ ካኒ ዌስት እና ሌሎችም ታዋቂ አርቲስቶች የሚያሳዩት ምልክት ስለ ኢሉሚናት የሚነግረን ነገር ባይኖርም አርቲስቶች ያላቸውን የጥበብ ከፍታ ለመግለጽ አይንን ከገናናነት ምልክት ወይም አይከኒክ ጋር ማስተሳሰራቸው መመልከት ይቻላል። የኢሉሚናቲዎች መነሻ ሀሳብ ከ200 ዓመት በላይ አስቆጥሯል። ከፈረንሳይ አብዮት በአሜሪካ ላይ ከተፈጸመው የመስከረም 11 ጥቃት እንዲሁም ከሌሎች ጉልህ የዓለማችን ክስተቶች ጀርባ ኢሉሚናቲዎች እንዳሉ የሚያምኑ ጥቂቶች አይደሉም። በሦስት ማዕዘን ውስጥ ያለው አይንን ጨምሮ ሌሎች ምልክቶች፣ ጽሁፎችና ክስተቶች ከኢሉሚናቲዎች ጋር ማስተሳሰርም ቀጥሏል። እርሶስ በዚህ ጉዳይ ላይ ምን ሐሳብ ይሰጣሉ? ሐሳቦችን በኮሜንት መስጫው ላይ ያካፍሉን። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የነበረውን ፕሮግራም በዚሁ ጨርሰናል። ቻናላችን ሰብስክራይብ በማድረግ ይህን ቪዲዮዎችን ለሌሎች በማጋራት ቤተሰብ ይኑን እንላለን። ሰናይ ጊዜን ተመኘን።